ሰላም ሰላም፣ ጤና ይስጥልኝ። ወደ ኪዱ ሀበሻ ቻናል ተመልካችና ቤተሰቦች እንደምን አላችሁልኝ? ሁላችሁንም በያላችሁ በሰላም ተያደሳችሁ እያልኩ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁኝ ለዚህ ዩቲዩብ ቻናል አዲስ እንግዳ ከሆናችሁ ወይም ድንገት እግር ጥሯችሁ ከመጣችሁ እንዲሁም ደግሞ ትክክለኛ መረጃዎችን ማግኘት ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁኝ እና ደግሞ ከረዥም ጊዜ መጥፋት በኋላ ስለሆነ የመጣሁት ላይክ እና ኮሜንት ሼር ማድረግ እንዳትረሱ እንግዲህ ዛሬ ይዤላቸው የመጣሁት ቪዲዮ እንደምታዩት ቆንጂት ሀናን ታሪቅ አርቲስት የሚለውን ያው በቆንጅ ተክቸዋለሁኝ። እየቀወጠችው ነው ማለት ነው። በነገራችን ላይ ሀናንዬ በጣም በተለያዩ ባህላዊ ጭፈራዎች አትታማ። ብዙ ጊዜ ሳውራ ሰምታች በጣም ነው መወዳትና። ሀናንዬ እንግዲህ ሶስተኛ ልጇን ክርስትና እንደዚህ ቀወጥ አድርጋ አሳልፋለች ማለት ነው። ያው የሶስተኛ ሴት ልጇን ክርስትና ነበረ እና በጣም በሚገርም በደማቁ ነበረ ያከበረችው። እንደምታየዋት በጣም ነው የምታምረው አለባበሷ፣ ሜካፖ ዋው፣ በቃ ምንም አይወጣላትም። በጣም ነው የምታምረው የነበረው ግን፣ ሀናንዬ ባሏን ደበቃችብንና የባሏን ፊት ሸፍና የልጆቿን ፊት ሸፍና ነበረ ይዛ የመጣችው። እንግዲህ ያው በእርግጥ ነው ልጆች ይደበቃሉ፣ በአሁኑ ሰዓት ካለው ነገር አንጻር ከአንዳንድ ነገሮች ያው ሰዎች የሆነ ነገር ሲባል የልጆችን ፎቶ በመዘቅዘቅ የልጆችን ለተለያየ ነገርም ለወንጀልም አንዳንድ ነገሮችም ስለሚጠቀሙባቸው ያው ፎቶ መደበቁ እደግፈዋለሁ። ግን ሀናንዬ ባልሽን እኮ እናውቀዋለን። አሁን ለምን እንደደበቅሽው ግራ ስለገባኝ ነው አዲስ ሆነብኝና ሀናንዬ ባልሽን በደብ ነው የምናውቀው፣ ቪዲዮዎችም አሉ ከዚህ በፊት ፎቶዎችም አሉ። አሁን አዲስ ባል ሌላ ባላገብተሽ ነው ወይስ ምን ተፈጥሮ ነው? ፎቶ ነው የደበቅሹ ፊቱን የደበቅሹ? ጥያቄ ስለፈጠረብኝ ነው። የምር ማለት መቼም የሀናንን ባል ማያቅ ሰው ያለ አይመስለኝም። ምንድን ነው የተለወጠው? ጸጉሩ ጋር ራሱ የሆነ ተለየ ትንሽ መለጥ ነገር ይላል። የሀናን ባል ጸጉሩ ትንሽ ገባ ገባ ያለ ነው። እዚህ ጋር ግን ጸጉሩ ሙልት ያለ ነው። እንግዲህ ፎቶውን አስገባላችኋለሁኝ። ለምንድን ነው የባልሽን ፊት የሸፈንሹ? ባልሽ ሌላ ነው እንዲያገባሽው? በጣም ነው የምወድሽ። እውነት ለመናገር ግን ጥያቄ ስለፈጠረ ምክንያቱም ባልሽን እናውቀዋለን በደንብ ነው የምናውቀው። እንደውም አይናፋር ነው እውነት ለመናገር ብዙ የሚዲያ ሰው አይደለም። ሀናን ግን ያው ሚዲያ ላይ በደንብ ኢንስታግራም ላይ በደንብ ትንቀሳቀሰው እንደምታዩት ነው እንግዲህ ለየት አለብኝና ለዛ ነው ጥያቄ ፈጠረብኝ፣ የባሏ ፎቶ ፊቱን ለምን እንደደበቀችው። በጣም ቆንጆ ቆንጆ ልጆች ነው ያሏት በነገራችን ላይ ልጆቹ ነው ያው ትላቅ ነበረ ከሆነ ጊዜ በኋላ ነው ፎቶቸውን መልቀቅ ምናምን ያቆመችው እንጂ ወንዱንም ልጇን ሴቷንም ልጇን ፎቶአቸውን እናቀዋለን የልጅነታቸውን። በጣም የሚያማምሩ ልጆች ናቸው ያሉ ምንም ጥያቄ የለውም። ከእሷ ተወልደው አስቀያሚ ይሆናሉ ብሎ አይጠበቅም። ግን ያው ካለው ነገር አንጻር ፎቶቸውን፣ ምናምን ፊታቸውን ትሸፍናለች ስኖርማል ግን የባሏ ፊት መሸፈኑ ግን ግራ ስለገባኝ ነው። ለነገሩ አሁን ያው ስታይል ነው የባልን ፊት መሸፈኑ፣ ግን የሀናንን ባል ስለምናቀው ነው። ከመጀመሪያውን ባናቀው ኑሮ ኦኬ ፊቱን ትሸፍነው፣ ግን እኛ እናውቀዋለን ማለት የታየ ነው። የሚዲያ ላይ የነበረ ሰው ነው። እንግዲህ ለምን እንደሸፈነችው እሷ ታውቃለች ምክንያቱ። ለማንኛውም ሀናንዬ እንኳን ደስ ያለሽ፣ እግዚአብሔር ያሳድግልሽ። በነገራችን ላይ ቤቷ ነው ይህ ሁላ የምታዩት፣ ፕሮግራሙ ቤቷ ውስጥ ነው። ቤቷ ያው የኢትዮጵያ ሁለተኛው ቤተ መንግስት በሉት፣ በጣም ነው የሚያምር። በጣም ሀብታም ናት። በነገራችን ላይ በጣም የሚያምር ቤት ነው ያላት። መዘነጥ ምናምን ይሄ ፋሽን መልበስ ምናምን ብቻ ሳይሆን በጣም ጸድት ያለ ኑሮ ነው የምትኖረው። እና ይሄ የምታዩት እንግዲህ ቤቷን እና እግዚአብሔር ያሳድግልሽ ልጆችንም በሰላም ይደጉልሽ ለቁም ነገር ለትልቅ ነገር ያብቃልሽ እንላለን። እንግዲህ የእኛ ምኞታችን እና በጣም ስለምንወዳት የራሳችን ያው ጥያቄ የፈጠረብን ነገር አእምሯችን ላይ ለመጠየቅ ያለ ምክንያቱም ባሏ ተሸፍኖ ስለማናውቀው ያው አደባባይ ላይ ነው ስታገባው፣ ጋብቻ ላይ የተለያዩ ፕሮግራሞች ላይ የተለያዩ ቪዲዮዎች ላይ ፎቶዎች ምናምን ቪዲዮዎች አሉ ከባለቤቷ ጋር እና አሁን እንደ አዲስ ባለቤቷን ስትሸፍነው ለምን ምንድነው ምን ተፈጥሮ ነው የሚጠያቄ ተጠረብኝና ፈጠረብኝና ለዛ ነው ግን እኔ የምለው የዘንድሮ ሴቶች ግን ወልደው ሰውነታቸው ምንም ነገር ለውጥ የለውም ሀናን ነው በወለደች በስንተኛ ቀኗ ነው በትግራይ ባህል አለ አይደል ለሰዓት የሚራመዱበት እሱ ጋር ቪዲዮ ላይ ታችሁ ከሆነ ሽንቅጥ እንዳለ ነው ወገቡ አስራ ደቀን ምናም መሰለኝ አይ ቲንክ ካልተሳሳትኩኝ ማለት ነው እና እንዴት ነው ምን እየበላችሁ ነው እንዴት ነው ሰውነታችሁ እንደዚህ የሚሆኑ ሹክ በሉን እስቲ አጥሚት ምናምን ገንፎ ምናምን አትሞክሩም አትሞክሩም አትጠጡም ወይስ ምንድን ነው ሰውነታችሁ ወገቧ ያው እንዳለ ቁጭ እንዳለ ነው እዚህ ውስጥ ልጅ ነበረበት ወይ ያስብላል እውነት እንዴት ነው ሰውነታችሁ ማለት አብዛኞቹ አርቲስቶች በወለዱ በሶስት በአራተኛ ቀናቸው ሰውነታቸው በጣም ኖርማል ነውና በቃ የነበረበት ቦታ ይመለሳል። እንደዚህ በቀላሉ ደግሞ ሰውነት እንግዲህ እስከምናውቀው ድረስ የአንዲት ወላድ ሰውነት እንደዚህ አይመለስም። ምክንያቱም ያው ልጅ ተሸክሞ የቆየ ሆድ በአንድ ጊዜ ወደ ነበረበት ጥብቅ ብሎ ይመለሳል ብሎ ማሰብ እኔ እንጂ አላቅም። እንግዲህ እንዴት እንደሆነ አላቅም። ግን የእነሱ የአርቲስቶች ግን አብዛኞቹ በወለዱ በሶስት በአራተኛ ቀናቸው ስታዩቸው በቃ ሰውነታቸው ሽንቅጥ ብሎ ነው የምታገኛቸው እና እንዴት ነው በምንድን ነው እንደዚህ ሽንቅጥ የምትሉት? ምንድን ነው የምትበሉት? ምንድን ነው የምትጠጡት? ሆዳችሁን እንዴት ነው? ምን እያደረጋችሁት ነው? እና ለማንኛውም ግን እችን እችን አንዳንዴ ብትሰሩልን ለእኛም ቪዲዮ ደስ ይለናል። ያው ብታካፍሉልን፣ ብዛው የተጨነቁ እናቶች ይኖራሉ። እንኳን እግዚአብሔር ይመስገን አልፌዋለሁኝ፣ ግን ያው ወልደው ሰውነታቸው የተበላሸ ስትረስ ውስጥ የገቡ የሚጨነቁ እናቶች ሚስቶች አሉና? አንዳንድ ወንዶች ደግሞ ያው ሚስቶቻቸውን አይረዱም። ሰውነታቸው ሲጨምር የሆነ ሰውነታቸው ሲቀየር ሌላ ነገር ያመጣሉና እንደዚህ አይነት እናቶችን የሆነት እውነት ለመናገር ይሄ ሰውነታቸውን ብታስተካክሉበትን ነገር አርቲስቶች ከወለዳችሁ በኋላ ሹክ ብትሉልን ለእኛም ለሌሎችም እናቶች ይጠቅማል ብዬ አስባለሁኝ። በተረፈ ግን ሀናንዬ እንኳን ደስ ያለሽ፣ እግዚአብሔር ያሳድግልሽ ልጆችሽን። በጣም ውብና ቆንጆ ሆነሽ ሁለገብነሽ እንዲሁም ደግሞ በጣም ስማርት የሆነች ልጅ ነሽ። እውነት ለመናገርና እንኳን ደስ ያለሽ ማለት ፈልጋለሁኝ። በሌላ ቪዲዮ እስከምንገናኝ፣ ቪዲዮን ከወደዳችሁት ኮሜንት ላይ ሼር ማድረግ እንዳትረሱ። ቻው ቻው።